ውድ የሪያሊቲ ሚዲያ ተከታታዮች እንዴት ሰንብታችኋል? እንዴት ከረማችኋል? እንግዲህ እንደተለመደው ዛሬም በዚህ መካከለኛው ምስራቅ ያለውን ግጭት ወይም ጦርነት ነው ይዘንላችሁ የምንቀርበው። ባለፉት ጊዜያቶች በጦርነቱ ዙሪያ ሰፊ ዘገባ ለእናንተ ይዘን መቅረባችን ይታወቃል። እና አሁንም ጦርነቱ ስድስተኛ ቀኑን ይዟል። ኢራን ተጨማሪ ሚሳይሎችን ወደ እስራኤል እየለቀቀች ነው። እስራኤልም የብሔራዊ ደህንነት የኢራንን ብሔራዊ ደህንነት ጣቢያ ማዕከል መጥቷል። በሁለቱም በኩል እንግዲህ ከባድ የጦርነት ሁኔታዎች እየተከሰቱ ነው። በሁለቱም ከተሞች አገራት ያሉ ህዝቦችም ከጦርነቱ ለመሸሽም በዝግጅት ላይ ናቸው። እየወጡ ያሉም አሉ። አሁን በደረሰን ዜና ኢስራኤል ማናት ኢራን በሀይፋ ከተማ የሚገኙ ነዋሪዎች ከተማውን ለቀው እንዲወጡ ብላ አሳስባለች። ቀደም ብሎ ከትላንት በስቲያ እስራኤል የቴሄራን ነዋሪዎች እስከ 300 ሺህ ነዋሪዎች እንዲለቁ በሚል ማስጠንቂያ ሰጥታ ነበረ። ጦርነቱ ከተጀመረ በኋላ ወደ አራት መቶ ሚሳይሎችን ወደ እስራኤል ለቃለች። በዚህም ወደ ከ30 እስከ 40 የሚጠጉ ሰዎች ሞተዋል በእስራኤል በኩል ከአምስት መቶ በላይም ሰዎችም ቆስለዋል። በኢራን በኩል ደግሞ ወደ 24 ሰዎች ተገድለዋል፣ ከ1500 በላይ ሰዎችም ቆስለዋል። እንግዲህ በሁለቱም ሁኔታ በጣም አደገኛ አዝማሚያ ነው የሚተሰዋሉ። ይህ በዚህ እንዳለ የዩናይትድ ስቴትስ አሜሪካ ፕሬዚዳንት ዶናልድ ትራምፕም በዚህ የጦርነቱ ዋና ተዋናይ መሆናቸው እየተስተዋለ ነው። በጦርነቱ ጀመር አሜሪካ እጁ የለበትም ብለው ወይም አሜሪካ እንደዚህ አይነት መግለጫ አውታ ነበር፣ ነገር ግን ይኸው በትላንትና ጀምሮ አሜሪካን ፕሬዚዳንት አሜሪካ ጦርነቱ ውስጥ እንዳለበት እንዳለችበት በግልጽ የሚያሳይ ንግግር ነው የተናገሩት። አንደኛ፣ ኢራንን አየር ክልል ተቆጣጥረነዋል ማለታቸው፣ ሁለተኛ፣ አያቶላህ የት እንዳሉ እናውቃለን እጃቸውን ይስጡ ማለታቸው፣ ሶስተኛ፣ የአሜሪካንን ወታደራዊ የጀት ማለት ጦር ተዋጊ አቅም ማንም ሊተካክል እንደማይችል መናገራቸው በግልጽ ከእስራኤል ጀርባ እንደሚገኙ ጠቅ መናገራቸው ነው እንግዲህ የሚያመለክተው በሌላ በኩል ደግሞ ዛሬ በጦርነቱ እንደሚገቡና እንደማይገቡ ገና አልወሰንኩም የሚልም መግለጫ ሰጥተዋል። ሰውየው ትንሽ የዲፕሎማሲና የፖለቲካል ብስለት እንግዲህ ምናልባት ይጎላቸዋል ብለን ብንል አላጋነንም። እንግዲህ እሳቸው የሚመሩበት የውጭ ፖሊሲም ትንሽ ወጣና ያፈነገጠ ነው። እንደሚታወቀው እሳቸውም ትንሽ የማፈንገጥ አስተሳሰብ ያላቸው ሰው ናቸው። አሁንም በዚህ ሁኔታ ላይ እንግዲህ በሁለቱ ሀገሮች መካከል አሁንም ጦርነቱ በጣም ተባብሶ ቀጥሏል። በተለይ የአሜሪካው ፕሬዚዳንት የኢራኑን ጠቅላይ መንፈሳዊ መሪ አያቶላህ አሊ ካሜኒን እጅ ስጡ ማለታቸው በጣም በኢራን ሌላ ቁጣ ነው ያስከተለው እና አሊ ካሜኒም በአሜሪካ ላይም ዛቻን እንደገና በስራኤልም ላይ ጥቃት እንደሚፈጽሙ ነው እንጂ የተናገሩ ምንም የእጅ መስጠት ምናምን ጉዳይ በጭራሽ የማይታሰብ እንደሆነ ነው እንግዲህ ከመግለጫቸው መረዳት የሚቻሉ እስቲ የዛሬውን ሁኔታ እንመልከት በተለይ ለዶናልድ ትራምፕ እጅ ስጡ የሚለው ሁኔታ የአያቶላ ጠንከር እና ከረር ያለ ምላሽ እንዲህ ይነበባል ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም አያቶላ አሊ ካሜኒ ኢራን ጠቅላይ መሪ አያቶላ አሊ ካሜኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ተናገሩ ካሜኒ ህዝቧን ታሪኳን የሚያውቁ ብል ሰዎች ቺን ሀገር በዛቻ ቋንቋ በፍጹም አይናገሯትም ብለዋል። ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም በማለት ጠንከርና ኮምጨጭ ብለው አያቶላህ አሊ ካሜኒ ተናግሯል። ካሜኒን ያሉት የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለኢራን መሪ ባስተላለፉት መልእክት ያለምንም ማወላወል እጅ መስጠት አለባችሁ ማለት መናገራቸውን ተከትሎ ነው። አያቶላህ ካሜኒ የአሜሪካ ወታደራዊ እርምጃ በማይጠገን ጉዳት ምላሽ እንደሚሰጠውም ነው በዚህ በቴሌቪዥን በተላለፈ መልእክታቸው የገለጹት። በቴሌቪዥን አቅራቢ አማካኝነት በተላለፈው መልእክታቸው ማንኛውም አይነት የአሜሪካ ወታደራዊ ጣልቃ ገብነት በማይጠገን ጉዳት ምላሽ እንደምሰጥ ጥርጣሬ አግባችሁ ብለዋል። ከረር ባለ ንግግር አያቶላህ አሊ ካሜኒ ጠቅላይ መሪው ኢራን በግድያ በግድ የተጫነባትን ሰላምም ሆነ ጦርነት አትቀበልም ሲሉ አጽንኦ ሰጥተዋል። ዶናልድ ትራምፕ ጠቅላይ መሪ የተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን እሱ ቀላል ኢላማ ነው፣ ግን እዚያ መሆናቸው መልካም ነው። እሱን አናስወግድም ወይም አንገለውም፣ ቢያንስ ለአሁኑ ሲሉ በማህበራዊ ሚዲያ መግለጻቸውን አጋርተዋል። ይህንን ተከትሎ ነበር እንግዲህ የኢራን ፕሬዚዳንት የኢራን ጠቅላይ መሪ አያቶላህ አሊ ካሜኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም በማለት ለዶናልድ ትራምፕ ጠንከር ያለ ምላሽ እየሰጡት ለመሆኑ አያቶላ አሊ ካሜኒ ማን ናቸው? በሃይማኖተኛ ቤተሰብ ውስጥ ከተወለዱ ስምንት ልጆች መካከል ሁለተኛ የሆኑት ካሜኒ አባት በኢራን ዋነኛ እስልምና ቅርንጫፍ የሆነው የሺዓ እስልምና በመካከለኛ ደረጃ የነበሩ ሃይማኖት መምህር ነበሩ። የህፃኑ አሊ ካሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበረ። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎች የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበረ። እንደበተርቱ የነበሩት ካሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉሥ ሻህ ተቺዎችን ተቀላቀሉ። ለአመታት በህቡ ወይም በእስር ቤት አሳልፈዋል። ከስድስት ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቅይትና በአካባቢያቸውን ትተው እንዲሰደዱ ተደርገዋል በአውሮፓውያኑ 1979 ኢራን እስላማዊ ቤቱ ከተካሄደ ከአንድ ዓመት በኋላ አያቶላ ሩሆላ ካሚኒ የዋና ከተማዋ ቴህራን የጁማ ሶላት መሪ አድርጎ ሾማቸው በ1987 ደግሞ ካሚኒ በ86 ዓመታቸው በዚያ ለም በሞት የተለዩቱን አያቶላ ኮሚኒን ምት ከሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 የፕሬዚዳንት ነው ተመረጡ እንግዲህ ከ1981 ዓ ምት ጀምሮ ዛሬም ድረስ የኢራን መንፈሳዊ የበላይ መሪ በመሆን በመንፈሳዊነት ብቻ ሳይሆን በፖለቲካው ሁኔታ ማለትም በኢራን የፖለቲካ ጉዳይ ላይ የዋና ተዋናይ ወይም እንደ አገሪቱ መሪ የሚቆጠሩት የመንፈሳዊ መሪ አያቶላ አሊ ካሜኒ ናቸው እና በጣም ጠንካራ መሪ ናቸው። በቀላሉ የማይንበረከኩ በጣም ግትርና በጣም ሀይለኛ ሰው ናቸው። እንግዲህ እንደሚታወቀው ለረጅም ዓመታት ከእስራኤል ጋር በነበረው ግጭትም ዋና ኢራን ላይ በሚካሄደው ጥቃት ራሱ ቀጥታ ምላሽ የሚሰጡት እሳቸው ናቸው እና አሁንም በዚህ ጦርነት ላይ ትልቅ መልእክት በማስተላለፍ እና ህዝቡን ወይም አገሪቷን ወክለው የሚናገሩት እሳቸው ናቸው ማለት ነው። እስቲ ፖለቲከኞች ደግሞ ምን አሉ? ፖለቲከኞች ይህንን ተናግሯል። ማለትም የእሳቸው እጅ ያለመስጠት ወይም ፕሬዚዳንት ትራምፕ እጅ ስጡ ማለታቸው ለኢራን ውርደት እንደሚሆን ነው የፖለቲካ ተንታኞች ተናገሩት። ይህን ይመስላል። ለኢራን የኒክሊር ፕሮግራሟን መተውና ያለምንም ቅድመ ሁኔታ እጅ መስጠት ውርደት እንደሚሆን የፖለቲካ ተንታኞች ተናገሩ። ለቢሲ አምስት ሀሳቦችን ያጋሩት አልበርት ወልፍ ትራምፕ የኢራኑ መሪ ያለምንም ቅድመ ሁኔታ እጅ ስጡ ማለታቸው፣ እንዲሁም የሀገሪቱ የኒክሌር ፕሮግራም ሙሉ በሙሉ እንዲዘጉ ያቀረቡት ጥያቄ ለኢራን ውርደት ሊሆን ይችላል ብለዋል። ፖለቲከኞቹ ወልፍ ፕሬዚዳንት ትራምፕ ያለምንም ቅድመ ሁኔታ እጅ ስጡ ማለታቸው ሁሉም የኢራን የኒክለር ተቋማት ይወድማሉ፣ እንዲሁም የኒክለር ቴክኖሎጂ ጣላል ማለት ነው ብለዋል። የሚሳይል ፕሮግራማቸውን ሊተው ይችላሉ፣ እንዲሁም ሌሎች አማጽያን እንደ ሐማስ እና ሂዝቦላ ያሉትን መደገፋቸውን ሊያቆሙ ይችላሉ። ነገር ግን የኒክለር ፕሮግራሞቻቸውን ለመተው ወይም እጅ ለመስጠት በጭራሽ ፈቃደኛ አይሆንም ብለዋል። ወልፍ አክሎም ይህ ለኢራን ከባድ ሊሆን ይችላል፣ ምክንያቱም የኒክለ ፕሮግራም የሀገሪቱ የማዕከላዊ ጉዳይ የሕልውና ጉዳይ ነውና ይብሏል። ኩራትና በዓለም ላይ ያላቸው ደረጃ ነው ካሉ በኋላ ይህንን መተው የመሳሪያ ቁጥጥር ስምነት ብቻ አይሆንም፣ ነገር ግን ውርደት ነው ለምነው የበጣም ውርደት ብሔራዊ ውርደት ብለዋል።